በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የቴዎ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ እድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት ይህ አዋዜ የሰበር ነው። የራሺያ ኃይሎች በሞተር ሳይክሎች ጀርባ ተፈናጠውና በርና መስኮት በሌላቸው የተጎዱ መኪናዎች ጣራ ላይ ሆነው ጦርነት የደቆሳት ፖክሮቭስክ ከተማ ውስጥ ዘልቀው ሲገቡ የሚያሳይ ቪዲዮ ተለቀቀ። ራሺያ በዛሬው እለት ኃይሎቿ በምስራቃዊ ከተሞቹ ፖክሮቭስክና ኩፒያንስክ ውስጥ ጠልቀው መግባታቸውን አስታውቃለች። ሞስኮ በራሽያ ሚዲያ የዶኔትስክ በር የሚል ቅጽል የተሰጣትን ፖክሮቭስክን መቆጣጠር በስተሰሜን በስተሰሜን ወደሚገኙት እና በዩክሬን እጅ ወይም ቁጥጥር ስር ወዳሉት ክራማቶርስክና ስሎቪያንስክ ለመገስገስ ትልቅ ዕድል ይሰጣታል። ራሽያ ፖክሮቭስክን ለመማረክ በ2023 በፈረንጃ አቆጣጠር ዐይነተኛ የውጊያ ስልቷ የነበረውን ከፊት ለፊት በተደጋጋሚ ጥቃት ማካሄድ ነበረ። ከአንድ ዓመት ወዲህ ግን ከተማዋን ለመክበብና የአቅርቦት መስመሮቿን ለመቁረጥ ጫፋቸው ላይ የሚገናኙ ፒንሳ ማጥቃቶችን ስታካሄድ ቆይታለች። ሮይተርስ ለትክክለኛነቱ ማረጋገጫ የሰጠበት ሞተር የሚነዱና የተፈናጠጡ የራሽያ ወታደሮች ሲገቡ የታየበት የፖክሮቭስክ መሐል ከተማ መንገድ በጭጋግ የተሸፈነና እይታን የሚቀንስ ነበረ። ከሞተር ሳይክሎቹ በርና መስኮታቸው ከወላልቁ መኪናዎችና ሌሎች ተሽከርካሪዎች ላይ የሆኑ መሣሪያቸውን እንዳነገቡ የሚታየው የራሺያ ጦር የሚያልፍበት ጭጋግ የተሞላ መንገድ ዳርና ዳሩ በወደሙና በወዳድቁ ስበርባሪዎች ተሞልቶ ይታያል። ሮይተርስ ቪዲዮ ውስጥ የሚታዩትን ምስሎች ከመንገድ ዝርጋታው ምልክቶች፣ የአገልግሎት መስጫ ማማና ዛፎች ጋር በማመሳከሪያነት በመጠቀም ስፍራው በትክክል ፖክሮቭስክ መሐል ውስጥ መሆኑን አረጋግጧል። ከተሽከርካሪዎቹ ግራና ቀኝ ሰማይ ሰው አልቦች የሚታዩ ነበረ። የዩክሬን ጦር በአሁኑ ሰዓት ወደ 300 የሚደርሱ የራሽያ ወታደሮች ፖክሮቭስክ ይገኛሉ ሲል አስታውቋል። ሞስኮ ካለፉት ጥቂት ቀናት ጀምሮ እይታ የሚጋርደውን ጭጋግ በመጠቀም ከፍተኛ ቁጥር ያለው ሰራዊት ወደ መሃል ፖክሮቭስክ ለማስገባት ጥረቷን አፋፍማለች። የዩክሬን ኃይሎች በቡድን በቡድን እየሆኑ ወደ ከተማዋ መሃል የገቡትን የራሺያ ተዋጊዎች እየተፋለሙ መሆናቸውን ይናገራሉ። ይበንድ እንዳለ የከተማዋ ውስጡን የቅርብ ለቅርብ የመንገድ ለመንገድ የሕንፃ ለሕንፃ ፍልሚያ ሃያልነት ከሚያሳዩ ምልክቶች አንዱ ራሽያ በእንዲህ ዓይነት መዋደቅ እስካሁን 256 ህንፃዎችን በቁጥጥር የስር አውያለው ማለቷ ነው። ዜና ዘገባዎች እንደሚጠቁሙት ሁለቱ ወገኖች በፖክሮቭስክ ውጊያ ላይ የሚሰጡት መግለጫ ለየቅን ነው። ራሽያ ጨምራ እንደገለጸችው ወታደሮቿ በነቃ ሁኔታ ወደ ፖክሮቭስክ ሰሜን ምዕራብና ምስራቅ አቅጣጫ እንደዚሁም ወደ ባቡር ጣቢያው ዙሪያ እየገሰገሱ ናቸው። ሞስኮ እንደምትለው ከተማዋ ለቀናት በከበባ ላይ ነው የምትገኘው። ኬቭ ደግሞ ከተማዋ በሞስኮ መከበቧን አስተባብላ ለእህት ከተማዋ ሚርኖህራድ አሁንም አቅርቦት ማድረስ እችላለሁ ስትል ትናገራለች። የተገኙ የጦር ሜዳ ካርታዎች እንደሚያሳዩት ራሺያ በፒንሳ እንቅስቃሴ ከተማዋን ቀለበት ውስጥ አስገብታ ክበቱን ሙሉ በሙሉ ለመቆለፍ ጥቂት ቀርቷት ይታያል። ዩክሬን ደግሞ በድፕሮፒሊያ ከተማ ዙሪያ መልሶ ማጥቃት እንዳካሄደች ታስታውቃለች። የዩክሬን ጦር ዋና አዛዥ ኦሌክሳንደር ስሪስኪ ከኒውዮርክ ፖስት ጋር ባደረጉት ቃለ ምልልስ ራሺያ ፖክሮቭስክን ሙሉ በሙሉ መዳፍ ውስጥ ለማስገባትና ለመጨበጥ 150 ሺህ ጦር አከማችታለች፣ ሜካናይዝድ ቡድኖችና የባህር ኃይል ብርጌዶችንም ያጠቃልላል ብለዋል። ራሽያ በወገኗ በከርኪቭ ግዛት ምስራቃዊቷን አይቷን ኮፒያንስ ከተማን ሙሉ በሙሉ ተቆጣጥር ያለው ወይም በሌላ አነጋገር መዳፌ ውስጥ አስገብቻለሁ ብላለች። ኮፒያንስክም ማለፊያ ስትራቴጂክ ከተማ ናት። የጦር ሜዳ መጠሪያ ስሙ ሃንተር የተባለ የራሽያ አዛዥ ሲናገር የራሽያ ጦር ኃይሎች ኮፒያንስክ ምስራቃዊ ጠርዝ ላይ የሚገኝ አንድ ነዳጅ ማጠራቀሚያንም በቁጥጥር ሥር አውለዋል። የራሽያ መከላከያ ሚኒስቴር ባወጣው የቪዲዮ መግለጫ ከኮፒያንስክ በስተደቡብ 6 ኪሎሜትር ርቀት ላይ ወደምትገኘው ውዝሎቫ መንደር የሚሄደው ወይም የተዘረጋው የባቡር ሀዲድን ተከትሎ የሚገኙ ተከታታይ የባቡር ማቆሚያ ጣቢያዎችን ተቆጣጥረዋል። ራሽያ ከዚህም በተጨማሪ ሰራዊቷ በዛፖሪዣ ደቡብ ምስራቃዊ ግዛት ውስጥ የምትገኘዋን ኖቮስ ፔኒቭስኬ ሰፈርን ወይም መንደርን በቁጥጥር ስር አውሏል። የዩክሬን ዜና አገልግሎት ወታደራዊ የቃለ አቀባይን ጠቅሶ እንደዘገበው ከ400 በላይ የመድፍ ድብደባዎች ጭምር በታገዘም የራሽያ የፋምና የጋመ ማጥቃት ስነሳ ዩክሬን ከኖቡስ ፔንቪኒስኬ ጦሯን አስወጥታለች። ይህም በሌላ አነጋገር ኮኖቭስፔኔቭስኬን ራሽያ መቆጣጠሯን የሚያረጋግጥ ወይም አዎ የሚል ነው። ዩክሬኖች እስከ ዛሬ በራሽያ የተያዘባቸውን ግዛት መጠን 18 በመቶ እያሉ ሲገልጹ የቆዩ ቢሆንም አሁን ግን ወደ 19.1 በመቶ ከፍ አድርገውታል። ራሽያ በበኩሏ ከ19 በመቶ በላይ ወይም ከ116000 ካሬ ኪሎ ሜትር በላይ መሆኑን ትናገራለች። 116000 ካሬ ኪሎ ሜትር ስፋት ማለት እንደማሳያም የጎረቤት ጅቡቲን አምስት እጥፍ የሚሆን ግዛት ማለት ነው። ኢሳይያስ፣ ይህንም ሰሞኑን የምንከታተላቸው ዜናዎችም የሚያረጋግጡት እንግዲህ እንደሰማው ነው። የራሺያ ጦር ፖክሮቭስክን በተለያየ አቅጣጫ ገብቷል። ዋናው ፍልሚያ አሁን እየተደረገ ያለው መሐል ነው። ነዋሪ በሙሉ ለቆ ወጥቶ በጣም በጥቂት መቶ የሚቆጠሩ ብቻ ናቸው የቀሩት። እንደሰማው ሁለት መቶ ለምሳሌ ትናንትና በ24 ሰዓት ውስጥ በነበረ ሁኔታ የራሺያ ጦር ሊቆጣጠራቸው የቻሉ ህንፃዎች ብዛት 96 ነበረ። አሁን 256 የሚለው በ24 ወይም በ36 ሰዓት ውስጥ የመጣ ለውጥ ነው ይሄ። ስለዚህ የውጊያውን ፍጥነትና ግስጋሴ የሚያሳይ ነው። ስለዚህ በዚህ ሂደት ውስጥ አሁን ብዙዎች አስተያየት የሚሰጡት የዩክሬን ወታደሮቿን አሁንም ድረስ ባሉበት ሆነ ውጊያውን እንዲቀጥሉ ከማድረግ በስተቀረ ውስጥ ያሉት አንዳንዶቹ የሚያስቀምጡት እስከ ሀያ ሺ ሊደርሱ ይችላሉ ነው የሚለው የዩክሬን ጦር ተከቦ ሊቀር፣ ሊደመሰስ ወይም እጅ ሊሰጥ የሚገደድበት ሁኔታ ይመጣል በማለት ያስጠነቅቃሉ። ቢሆንም እንደምታየው ዩክሬን ወይም የዩክሬን ወታደራዊ አመራሮች የፖለቲካው አመራር ውጊያውን በመቀጠል የተዘጉ የአቅርቦት መስመሮችን በማስለቀቅ አሁን እነዚህን ህንፃዎች ለመቆጣጠር የቻለን የራሺያ ኃይል መልሶ ለማስወጣት ሬሊ አስቸጋሪ። እውነቱን ለመናገር ራሳቸው የዩክሬን ዋና ጦር አዛዥ የነገሩ ምንድነው? ነው ኢቭን በዚህ ዜና ላይ ራሺያ ከተማዋን ሙሉ ለመቆጣጠር መቶ ሀምሳ ሺህ ጦር አከማችታለች ብለዋል። አሁን ራሺያ ፒንሳ ማለት እንግዲህ በሁለት አቅጣጫ ሄዶ መጨረሻ ላይ የሚገጥም ነው እና እና በዚህ መንገድ አንድም የዩክሬን ጦር እንዳይወጣ በከበባ ውስጥ የሚያስቀምጥ ስልት ነው እየተከተለች ያለችው ራሺያ። እና የመጨረሻ ክበቱም ሊገጥም በጣም ጥቂት ነው የቀረው ነው የሚለው ወይም ደግሞ አንዳንዱ ሲገልጹት የዩክሬን ጦር ካሁን በኋላ እንኳ ለቀውጣ ራስን ቢባል ሊወጣ የሚችልበት መንገድ ከጠርሙስ ውስጥ የመውጣት ያክል ነው ነው የሚሉት። ጠርሙስ ውስጥ የገባ እንዴት ከጠርሙስ ውስጥ መልሶ ሲወጣ ይታይ። የዛን የባቡን ታሪክ ነው የሚያስታውሰኝ። እንዲህ አይነት ሁኔታ ውስጥ ነው የሚገኙት። እንግዲህ ዛሬም የጦርነት በዚህ መልክ እንደቀጠለና ኩፒያኒስክ ለብቻው ትልቅ ታሪክ ያለውና ራሺያ ብዙ ጊዜ ያስኩት ያስኩት ስትል የነበረው ነው። አሁን ለምሳሌ ኩፒያኒስክን ሙሉ በሙሉ ይዣለው ብላለች በራሺያ በሁለቱ የጦር ግንባር ይህ ምስራቃ የጦር ግንባራቸው 1400 ኪሎ ሜትር የተዘረጋ ነው። ኩፒያንስክ ፖክሮቭስክ በስተሰሜን በዘጠና በመቶ ኪሎ ሜትሮች ርቀት የምትገኝ ተያዥ ናቸው። ከነሱ በላይ ያሲቪያር ነው ያለው። ወደ ላይ ስትሄድ ያሲቪያርም አሁን ያለ ሁኔታ ዩክሬን የሆነ ግዛት ተቆናጣ የምትገኝበት ይሁን እንጂ አብዛኛውን ከፍታዎቹን አሁን የራሽያ ጦር እንደያዘው ነው የሚታወቀው። የሲቢያር ከላይ በኩል እነ ክራማቶርስክን ትርክክ አድርጎ የሚያሳይ ነው፣ የሚያስመታ ቦታ ነው። ጠቅላላ መስመሩን ይዘ ስትሄድ በተለይ አሁን ፖክሮብስክ የስንቅና ትጥቅ የሎጂስቲክስ አቅርቦት ማሰራጫ ነው። በዛ በኩል የሚደርሳቸው ሌሎቹ በፖክሮብስክ በኩል እየገባ ማለት ነው። ስለዚህ አሁን ፖክሮብስክ ላይ ራሽያ የምታገኘው ድል ምናልባት ግንባሩን ሊሰብረው ይችላሉ። አጠቃላይ ግንባሩን ሊያፈርሰው ይችላል። የዩክሬን ሌሎች ደግሞ አሁን ዘለኔስኪ የሚሄዱበትን ግድ የለሽ እንዲህ ያለ የሆነ አካሄድ ትተው የሚሻለው ይህን ከበባ ውስጥ ሊወድቅ ቀለበት ውስጥ ያለ ጦር ቶሎ በጊዜ ማስወጣት ችለው፣ ወደኋላቸው ትንሽ ርቀው ጉድጓድ ቆፍረው እንደገና የተሻለ ቦታ ላይ ሆነው ቢዋጉ ነው የሚመረጠው የሚል አስተያየት አለ። ያማለ ያማለ አህያይ ግብነት እንደሚባለው ፖክሮቭስክ የራሲያ ናት። ከዚህ በኋላ ወይም እነሱ እንደሚገልጹት ኢኒቪቴብል ከተማይቱ በራሲያ እጅ መጠቅለሏ የማይቀር ቢሆንም ዩክሬኖች መቼ ይሄን ነገር እርግፍ አድርገው ጥለው ልወጡ እንዳሰቡ ነው አሁን አስቸጋሪ የሆነው እና ውጊያው በዚህ ደረጃ ነው የሚገኘው። ኢሳያስ አለም ይሄ ድል የማን ነው? ይሄ ሽንፈት የማን ነው? በእርግጥስ የዩክሬን ሽንፈት ብቻ ነው ወይ? ይሄ ድል የሩሲያን ብቻ ነው ወይ? ምክንያቱም ብዙ ናቸው ባለድርሻዎቹ ብዬ ነው የማስበው። ለምሳሌ ፕሬዝዳንት ዶናልድ ትራምፕን ብንወስድ አስቀድመው የተናገሩት ነገር አለ። ጦርነቱ ባለበት ይቁም ሩሲያ የያዘችውን ትውሰት የሚለው አባባል እየዋለ እያደረ በመጣ ቁጥር ተጨማሪ ግዛት ታጣለች እንጂ ዩክሬን የምታተርፈው ነገር የለም ብለዋል። እንደ ትንቢት ነው የተናገሩት ፕሬዚዳንት ዶናልድ ትራምፕ። አውሮፓውያኖች ተደራጅተን ሩሲያን በመውጋት እናሸንፋለን ብለዋል። አሁን የዩክሬን ሰራዊት በየጊዜው ግዛቶቹን እየለቀቀ እየተሸነፈ እየተሸነፈ ከሄደ በሽንፈት ላይ ያለ ሰራዊት ቅድም አንተ እንዳልከው ጉድጓድ ቆፍሮ የመዋጋት አቅምና ብቃት ይኖረዋል ወይ? በየቦታው ጉድጓዱን እየለቀቀ እያፈገፈገ ያለ ሰራዊት ተደርምሶ አካባቢውን ለቆ የሚጠፋበት ሁኔታዎች የሚፈጠሩበት ሁኔታዎች አይፈጠሩም ወይ? ድሉ የማን ነው? ሽንፈቱ የማን ነው? በአዲስ ዘመን አዲስ የምስራች። ከቴምር ሪል ስቴት የቴዮሪ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ በአሊያንስ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ። ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት ይህን የሚወስነው ምዕራባውያኑ ያው በጀት በመመደብ መሳሪያ በመስጠት አሁንም ከማገዝ ወደኋላ አላሉም። ዞሮ ዞሮ ውጊያውን መዋጋት የሚችለው ግን የዩክሬን ጦር ብቻ ነው፣ እዚህ ጦር ግንባር ላይ። አዎ በእርግጥ ከዚህ አሁን በቅርቡ እንደሰማ ነው ሁለት ሺህ የሚደርስ የፈረንሳይ ይሄ ፎሬን ሌጂዮን የሚባል አርሚ ክፍል ወይም የዛ አካል የሆነ ኃይል በእንግዲህ የራሽያ የስለላ ድርጅት ያለው ነው። በዩክሬን በፖላንድ በኩል ዩክሬን ድንበር ላይ የተፋፋመ ልምምድ እያደረገና እየታጠቀ ነው የሚል መግለጫ ከሰጠ በኋላ ራሽያ ወይም ውጭ ጉዳይ ሚኒስትሩን ጭምር የሰጡበት አስተያየት ይሄ ጦር ወደ ውስጥ ገብቶ ወደ ዩክሬን ገብቶ ቢገባ ራሽያ ያው በጠላትነት ኢላማ እንደምታደርገው በጦር ግንባር ተገኘም በደጀንነት ተገኘም ጦር ሜዳ ላይ በዋለ ጊዜ የራሽያ ኢላማ እንደምትሆን ነው የገለጸችው። ሰው እነዚህን ነገሮች ስናይ ለምሳሌ ከዚህ ቀደም የምትላቸውን አንድ የምዕራብ ወታደር ዩክሬንን ከረገጠ አጠቃላይ ጨዋታውን ይቀይረዋል። አሁን የሚካሄደው ፍልሚያ ራሽያ ዩክሬን ሲደመር ኔቶ ውክልና የሚል መሆኑ ይቀርና ቀጥታ ራሽያና ኔቶ ወደሚል አስከፊ ምዕራፍ ይሸጋገራል የሚል ማስጠንቀቂያዎች ነው የነበሯት። ራሽያ የፈረንሳይን ጦር በተመለከተ ግን ያለችው ቢገባ ይመታል ነው። አላቅም ከዚህ አንጻር የዩክሬን ኃይል እየተመታ ቁልፍ ከተሞችን እየለቀቀ አሁን ወደ ቀሮች ትልልቆቹ እንግዲህ ክራማቶርስክና ስሎቪያንስክ ናቸው። ሌሎች ደግሞ የእነሱ መያዝ አውቶማቲካሊ የሌሎችንም መያዝ የሚወስን ስለሚሆን ራሽያ በዚህ መልኬዳ የጦርነቱን ዓላማ ዶንባስን የመጠቅለል ዓላማዋን እያሳካች መሄዷን ለማስቀረት እንኳ ባይሆን ትንሽ ለማደናቀፍ ጊዜውን ለመፍቸት ወይም በዚህ ሂደት ውስጥ የራሽያን ወታደሮች የመግደል ዓላማን ለማሳካት፣ ምናልባት አሁን አንዳንድ ዝም ብሎ ተባራሪ ዘገባዎች ስታነብ እንግሊዝ ከፍተኛ ማቆብቆብ ይታይባታል የሚባለው እና ይህም ማቆብቆብ የተኩስ አቁም ስምምነቱ በሚደረስበት ጊዜ በጀት ፍጥነት ዩክሬን ውስጥ አስገባዋለሁ የምትለውን ኃይል አዘጋጅታ የጠበቀች መሆኑን የሚሰማው ግን ቅድም እንዳልኩ ፈረንሳይ እንዳደረገችው አይነት በመሳሰለው መንገድ ዩክሬንን ለማገዝ በቀጥታ ዩክሬን ለማገዝ ይሞክራሉ አይሞክሩም የሚለው በሂደት የሚታይ ነው። ግን እውነታውን አይተን መናገር ካለብን ግን ጦር ሜዳ ላይ ዩክሬን የምታመጣው ምንም ሌላ ተጨማሪ ሊኖር አይችልም። ይሄን ውጊያ ራሷ ናት መዋጋት አለባት። ይሄ ውጊያ ደግሞ አርባ አራት ከጦርነቱ መጀመር በፊት አርባ አራት ሚሊዮን ህዝብ ነበረ የዩክሬን ህዝብ አሁን ከዛ ውስጥ አንድ ሀያኛው ያው አገር ደቆ እንደወጣ ይታወቃል። እና እንግዲህ ራሽያ ደግሞ ከ125 ሚሊዮን በላይ ናት። እና ምናልባት ካልተሳሳት ወደ ሶስት እጥፍ ናት። ስለዚህ የሰው ኃይል አቅርቦታቸውም አይመጣጠንም የሰው ኃይል ምንጫቸው ማለት ነው። ሁለተኛ በጦር መሳሪያ ደረጃም ስትመለከት ራሽያኖች አሁን የሚሉት ከብዙዎቹ የአውሮፓ የምዕራብ አውሮፓ መሳሪያዎች የእሷ መሳሪያዎች የበለጠ የተራቀቁና ደምሳሽ መሆናቸውን ነው እየተናገረች ያለችው እና ብዙ የምዕራባውያን መሳሪያዎችን ለትሪትነት ይዛቸዋለች አቅርባቸዋለች ስለዚህ እነዚህ ሁኔታ ስታይ በሰው ኃይል ሆነ በመሳሪያ ደረጃ ብልጫ ያላት ራሺያ ናት በተለይ ኤር ፓወር ራሺያ ናት ሙሉ በሙሉ ስለዚህ እነዚህ ሁኔታዎች ባሉበት ይህ ጦርነት በቀጠለ ቁጥር አይቲንክ፣ ዶናልድ ትራምፕ የተናገሩት ያው ኮመን ሴንስ ነው። ቁጥር ራሽያ ታጠቃለች፣ ዩክሬን ትከላከላለች ተብሎ የሚቀጥል ጦርነት ነው እንጂ ዩክሬን መልሶ የማጥቃት ኦፕሽን እንኳ የላትም። በተጨባጭ አሁን ባልኩ ምክንያቶች የተሻለ ፋየር ፓወር ከሌላት የተሻለ የሰው ኃይል የመመልመል ወይም አዳዲስ ወታደሮች የማግኘት በቁጥር ደረጃ ለማግኘት ካልቻለች ይህ ጦርነት በራሺያ ኢኒሺየቲቭ ብቻ የሚካሄድ ነው ማለት ነው። ስለዚህ ጦርነቱ በቀጠለ ቁጥር ዶናልድ ትራምፕ የሚያሉት ሰዎች ያልቃሉ። አሁን ለምሳሌ ተመልከት፣ በማንኛውም ሰዓት ሊከበብና ሊወድም የሚችል ሀያ ሺ ጦር አደጋ ላይ ነው፣ ከቡትል ጠርሙስ ውስጥ እንደመውጣት የሚቆጠር ነው እያሉ ነው ኤክስፐርቶች እየተናገሩ ያሉት። ነገር ግን አሁን ዩክሬኖች ይሄንን ቢያደርጉ አንደኛ ለራሺያ ትልቅ ጦር ሞራል ከፍ የሚያደርግ ነው። ሁለተኛ ጠቅላላ የጦርነቱን ትረካ የራሺያን የበላይነት በማያሻማ ሁኔታ ሊያረጋግጥ የሚችል ሊሆን ይችላል። ይሄ ማለት ደግሞ ቅድም እንዳልከው ዶናልድ ትራምፕ ያሉትን የሚያረጋግጥ ነው እና ከዚህ እውነታ ተነስተው ዶናልድ ትራምፕ ቀጥለው ዩክሬን ላይ ሊያደርጉት የሚችሉት ተጽዕኖ አንዳችም ምላሽ ከዩክሬን ያለመጠበቅ ነው። ይሄ ጦርነት መቆም አለበት፣ በቆየ ቁጥር የምታመጣው ነገር የለም ጦር ከማስጨረስ እና በደም መፋሰስ ግዛቶችን እየለቀቅ እየሰጠ ከመሄድ ውጪ የሚል ስትሮንግ መከራከሪያ ነጥብ ሊሰጣቸው የሚችል ስለሆነ ይሄን ደግሞ ፑቲን ያውቃሉ እና ለዚህ ነው ፖክሮብስክ ወይም ሞት የሚል ዘመቻ እየተካሄደ ያለው እና ጦር ሜዳው ላይ ዩክሬን ልታመጣ የምትችለው ነገር የለም ያላት የራሷ ወታደር ነው። ብዙዎቹ በሺ የሚቆጠሩ ናቸው በነገራችን ላይ የሚኮበልሉት፣ የዩክሬን ጦር ውስጥ የራሷ ጦር ነው መፋለም ያለባት በአሁን እጇ ላይ ባለውም ነገር ነው መፋለም ያለባት። ስለዚህ የጦርነቱ ሁኔታ በተለይ መሬት ላይ ያለው በራሺያ የበላይነት የሚመራ ነው። ስለዚህ አሁን እንግዲህ ፖክሮቭስክ ሙሉ በሙሉ በሩሲያ እጅ ከገባ የሩሲያ ቀጣይ እቅዶች ምንድን ናቸው? ክራማቶርስክ እና ስሎቪያንስክ የሚባሉት ናቸው። አሁን ዩክሬን እጅ ያሉት በፊት 30 ፐርሰንት የምንላቸው አሁን ወደ 20 ፐርሰንት እየተባለ ነው። እንግዲህ ለአድማጮቻችን ግንዛቤ እንዲሆን ምስራቅ፣ ደቡብ፣ ምዕራብ እንደምንለው የዩክሬን ምስራቃዊ ክፍል አብዛኛው ራሽያኛ ተናጋሪዎች የሚኖርበት ነው። እና ይህ ምስራቃዊ ክፍል ዶንባስ ተብሎ ይጠራል እና ዶንባስ ተብሎ የሚጠራው የምስራቃዊ ክፍል በውስጡ ሁለት ግዛቶችን ይዟል። ዶነትስክና ሉሃንስክ የሚባሉትን ራሽያ ሉሃንስክን ከዘጠና ዘጠኝ በመቶ በላይ በእጁ አስገብታለች እና ከሞላ ጎደል የእሱ ጉዳይ አብቅቷል። አሁን የቀረው ዶነትስክ ነው። ከዶነትስክ ደግሞ ሰባ በመቶ ነበር እስካሁን የዚያ ያቆየችው። አሁን አሃዞች እየተለዋወጡ አሁን በዩክሬን እጅ የሚገኘው 30 ከሚለው ወርዶ 29 እየተባለ ነው። እየሰማን ያለ ነው። ሶ ቤዚካሊ ከፖክሮቭስክ ከመያዝ እነዚህ ኩፒያንስ ጊዜ ያሲቫር የሚባል ቦታ እነዚህ የምትሰማቸው ደግሞ ከርኪቭ ውስጥ፣ ዛፖሪዚያ ውስጥ ዲኒፕሮ ዲኒፕሮ ይሄ መሀከለኛው ከተማ ውስጥ በጣም ብዙ ግዛቶች ነው እያያዘች ያለቸው ራሽያ እና ዋነኞቹ በዚህ በዚህ በራሽያ በዩክሬን እጅ ከሚገኙ ትልቁን ፐርሰንቴጅ የያዙት ሁለት ከተሞች ናቸው። ክራማቶርስክና ስሎቪያንስክ ይባላሉ። ስለዚህ አሁን ራሽያኖች እንደሚያስቀምጡት ፖክሮቭስክ ማለት እነዚህ ሁለት ከተሞች ላይ በረከፍ ተገባ ማለት ነው። የራሽያ መድፎች ማንኛውም ምሽግ ጠልቀው የሚያወድሙት በዘመነ ኮሚኒዝም ጊዜ የነበሩና ተሻሽ ክንፍ ተሰርቶላቸው የከፋውን ድብደባ የሚያደርጉት ቦምቦች፣ የራሺያ የሚሳኤሎች፣ የጦር ጀቶች እንደዚሁም ደግሞ የመድፍ ቅጥቀጣና ወገራ የሚነጣጠርባቸው ቀጣዮቹ ኢላማዎች ናቸው። እዚህ ላይ ዩክሬን ልክ እንደ አሁን እንደሆነች ፖክሮቭስክ ሕንፃዎቿ ወንፊት ሆነዋል፣ ባክሙት እንደ ባክሙት ሆነዋል ማለት ነው። እነዚህም በጣም በመሰረተ ልማት የለሙ

አሁን ደግሞ እያነበብን ያለነው ነገር የሚገርምህ ዛፖሪጃና ኬርሶንን ከ6 እስከ 7 በመቶ መያዟ እናውቃለን። እና ከአላስካው ስብሰባ ጋር በተያያዘ የፕሬዚደንት ዶናልድ ትራምፕ ልዩ መልእክተኛ ዊት ኮፍ አንድ መግለጫ ሰጥቶ ነበር። እሱም እንትሉን 30 በመቶ የዶነትስ ግዛትን ትልቀቅ ራሽያ። ይሄ ምንድነው ኬርሶንና ዛፖሪዣ ላይ ባለችበት ትቆማለች ከስልሳ እስከ በመቶ ሰባ ያለውን እንደያዘ ትቆማለች። ዩክሬን ደግሞ የቀረውን በእጁ ያለውን ታስቀራለች፣ የሚል አንድምታ ያለው መግለጫ ነበር የሰጡት። እንደገና ደግሞ ወደኋላ ስበጠ ዋሽንግተን ፖስት አሁን በቅርብ ለመጨረሻ ጊዜ ዶናልድ ትራምፕና ፑቲን ባደረጉት የስልክ ውይይት ወቅት የራሽያ ፕሬዚደንት አሁንም ዩክሬን ይህንን ግዛት ቀሪውን ግዛት የዶነትስክን በእጁ ያለውን ታስረክበኝ ራሽያ ጦሯን ከዛፖሪዥያና ኬርሶን ሙሉ በሙሉ እንደምታስወጣና እንዳሉ እነዚህ ሁለት ግዛቶች ለዩክሬን እንደምትመልስ አንድምታ ያለው መግለጫ ነው የዜና ይዘ ወጣ ዋሽንግተን ማለት ነው ሌሎች ምንጮችን ጠቅሰው አሁን ከራሽያ የምንሰማው ግን ሁለቱንም ያስተባብላል። ራሽያ የጦርነቱ አላማ ያለቻቸውን ዛፖሪጂያን መቶ በመቶ ኬርሶንን መቶ በመቶ እንዲሁም አሁን ዶነትስክን መቶ በመቶ ልክ እንደ ሉሃንስክ ካላገኘች በስተቀራ ጦርነቱ እንደማይቆም እየገለጸች ነው ያለችው። ዓለም እንግዲህ አሁን ሩሲያ በእሷ መልካም ፈቃድ ወይም በእቅዳቸው መሰረት የሚፈልጉትን ቦታ ከያዙ በኋላ በራሱ ጊዜ ጦርነቱን ያቆሙታል ማለት ነው። የመግፋቱ ሂደት ይቆማል ወይስ ጦርነቱ ይቆማል። ኦሬዲ እነዚህ የጠራዋቸው አራቱ ግዛቶች የራሺያ አካል የሆኑ ዘንድ የራሺያ ፓርላማም እንደ ፓርላማ ዱማ ነው የሚባለው ውሳኔ ያሳልፎበታል። የራሺያ ካርታ ውስጥ አካተዋቸዋል፣ እና ይሄ ቤዚካሊ እንደ ራሺያ ግዛት ነው የሚያወት። ይህን ከያዘች ጦርነቱ መሬት ላይ ይቆማል። ከዛ በኋላ የኔቶ አባል አለመሆኗ ከራሺያ በኬቭ እና በሞስኮ መካከል የነበረው የቀድሞ ግንኙነት መመለስ፣ በሌላ አነጋገር የኬቭ የዘለንስኪ መንግስት ደብዛ መጥፋት ማለት ትችላለ። እሱን እንደገና የራሺያ ቋንቋ በብሔራዊ ቋንቋነት ወይም በሀገሪቱ ልሳንነት መመለስ፣ የራሺያኛ ተናጋሪ የፖለቲካ ሚዲያዎች ነፃ መውጣት፣ የፖለቲካ ነፃነት ማግኘት፣ የዩክሬን ጦር ራሱን ለመከላከል በሚያስችለው መሳሪያና የሰል ብቻ የተቀነበበ በምንም መንገድ በየትኛውም ጎረቤቱ ላይ የማጥቃት እርምጃ ለመውሰድ የሚያስችሉ ስትራቴጂክ መሳሪያዎችን የማይታጠቅ ቁጥሩም ከፖሊስ ከፍ ባለ ደረጃ ብቻ የተወሰነ እንዲሆን ይጠይቃል። የራሺያ አቋም እና ዩክሬን አንደርኖ ሰርከበስታንስስ የአውሮፓ ህብረት አባላቱን የሚላል ኖቶ የኔቱ ብቻ አለም በአጠቃላይ ዩክሬንን በምንም መንገድ ከምራም ምህዋር የሚያስወጣ ነው። እንግዲህ እነዚህ ጦርነቱ ቆሞ ድርድር የሚደረግባቸው ናቸው ማለት። ስለዚህ ቀጣይ ሂደቶቹ ጦርነቱን ያቆመዋል። እነዚህ አራቱ ቦታዎች በቁጥጥር ስርመዋል። ፑቲን ምንድነው ልዩ ምንድን ነው የሚሉት ልዩ ወታደራዊ ዘመቻ አለ የሚሉት የልዩ ወታደራዊ ዘመቻው ዓላማ ተጠናቀቀ ማለት ነው። ነገር ግን እዚህ ቦታ ላይ ቆመው እነዚህን ነገሮች ዶናልድ ትራምፕ በአደራዳሪነት እነዚህ ነገሮች እንዲረጋገጡ ይፈልጋሉ ነው። ስለዚህ ቢያንስ ጦርነቱን፣ ውጊያዋን፣ መሬት ላይ ያለውን በውጊያ ደረጃ ያቆሙታል። ዘላቂ ሰላም እንዴት ይመጣል? አሁን ያልኩ ቅድመ ሁኔታዎች አሉ። አውሮፓውያንና ዩክሬን ተጣምረው ነው የሚገኙት። ብዙ ነገሮች አሉ። ግን ቢያንስ የፊዚካል የሆነውን ጦርነት ግን ያቆመዋል። የነ ኬርሶን የነዛ ፖሪጂያ እንዲሁም የዶኔትስክ ሙሉ በሙሉ መያዝ ጦርነቱን ያቆመዋል። አለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንል። መልካም አዳር። በአዲስ ዘመን አዲስ የምስራች ከቴምር ሪልስቴት የቴዎ ሪልስቴት አዋርድ አሸናፊ የሆነው ቴምር ሪልስቴት ከ20 እስከ 35 በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ53 ሚሊዮን ብር ጀምሮ ባለ3 መኝታ አፓርትመንት ቤቶችን ከ66 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ በአሊያንስ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900,000 ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን ይፍጠኑ የእድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ፣ አለምነህ ዋሴ ሲዜማ